ይሄም ልጅ አንድ ቀን ተንሸራቶ ሲወድቅ የሁለት ዓመቱን ሙሉ ነው የሚናገሩት። እና እሱ ምንድነው የሚመስለው? የጠላት የጠላት ወዳጄ ነው ስለሆነ ቲማቸው አንተ ትክክል ነህ ሲሉት አምነውበት ነው የሚመስለው። ማንም ሰው እንደማያምነው የእርግጠኛ ይርቅጠኛ ነኝ። አይተዋል፣ በደምብ የተፈጠሩ ነገር ቼክ አድርገዋል። ስለዚህ ከቨር የሚያረጉት ከሚጠሉት ጥላቸው አንጻር ነው። ከሁለት መጥፎ አንድ መጥፎ መርጠው ከሙስሊም መጥፎ የኦርቶዶክስ መጥፎ ይሻለናል የሚል የመሀይም አመራረጥ ነው። አመራረጣቸው ራሱ ማለት ነው። በዛ መስፈርት ነው እሱ ጋር የሚገኙትም ከእሱ ጋር የሚሆኑትም እንጂ መስፈርት ሰው መጣ 5000 ሰው መጣ አንድ ሰው መጣ። ለእኛ ቢዝነሳችን አይደለም። ኑ ብለንም ማናቀም ዱ ብለን ማናቀም ምርጫው የእናንተ ነው። ግን የሰራንበትን ውጤት አይተናል፣ ጨርሰናል። ስትደራጁ እናከሽፋለን። በነገራችሁ ላይ ያልነገርናችሁ ነገር እንደራጃለን ብለው አልባቤት ታውቃለህ። እሱን ያው የእነዚህ ኦርቶብያዎች አዎ አዎ፣ ሲደራጁ ኦርቶብያዎች ተኩስ እንጀምራለን አልኩ፣ እንታጠቃለን አልኩ። እንግዳቸውን ነው የምናየው። መጨረሻ ላይ ለነጻ አንድ ቀን መናፍቅ አንድ ቀን ሙስ ስለዚህ ነው፣ ብቃት ስላላቸው ነው። መደቅ ክንፋችሁ መተው ስለጣሏቸው ነው። እኔ ሁሌም አሸናፊዎች ጎን ነው የምቆመው። ካሸነፋችሁ ከናንተ ጎን ቆማለሁ። ሌላ ነገር የለውም። ቀጥሉ። ሊዱዬ የምትይ ነገር አለሽ? አዎ ማለት የሚፈልግ ሰው ካለ ይበልና፣ እኔ እራሱ ልተኛ ነው አንቅልፌ፣ በጣም እንትን ብለዋል። ከዚህ በኋላ እኔ ራሱ በአስር ቀን አንድ አንድ ይገባሉ። ምናልባት ምናልባት ነው ምናልባት እኔ ይሰራልኝ ሰርቼኝ በላ ሰው ነኝ። እዚህ ጋር ቁጭ ብዬ የምለምን ሰው አይደለሁም። እሰራለሁ፣ ስራዬን እንትና አደርጋለሁ። ወደ ስራዬ ልመለስ ነው። በአስር ቀን ምናልባት፣ እሱም በወርም አንዴ ሊሆን ይችላል ይችላል ምናልባት ምንም ነገር እንትን ካልተደረገ ካልተሳደቡ ድራማ ካልሰሩ ፖለቲካ የማይሰሩ ከሆነ ራሱ አንመጣም፣ አልገባም። ራሱ ከአሁን በኋላ ታዘቡ፣ ምንም አልገባም። ሌላው ነገር ደግሞ ስታየው ምንድን ነው ትውልዱ ምንም የገባው አይደለም። ለምን እንዳወራ ዳወራው አድርጎ የሚረዳ ሰው አለ። ለምን እንዳወራው እንኳን አይገባው? ምንም አይገባው? ያኒ እንደዚህ አይነት በጣም የሚደብር ትውልድ አይቼ አላውቅም። እውነት ከራሴ ጀምሮ ነው። በጣም ሰገጥ የሆን ትውልዶች ነን። በጣም የሚያሳዝን ትውልድ ማለት ነው። የማይናበብ ትውልድ ነው። ክብር የሚገባው ለሚገባው ክብር የማይሰጥ ትውልድ ነው። በጣም መከበር የሚገባቸው ትልልቅ ሰዎች አሉ፣ ሲከበሩ አታያቸው። ያሳዝናል፣ ይደብርሃል እኮ እውቀት ቦታ የለውም። በድራማ ብቻ እኮ እንትን አንልም። በነገራችን ላይ ሰዎች ድራማ ሲሰሩ እኛ እያከሸፍን፣ ፖስት ምንድን ነው፣ ሪፖስት ማድረግ፣ ሼር ማድረግ፣ እነሱን እንትን ማድረግ አለባቸው። ከፍተው ሲገቡም ላይፍ ሲገቡም ግር ብላችሁ መግባት አለባችሁ። እውቀት ያላቸው ሰዎች ጋር ነው እንትን ማድረግ ያለባችሁ። እኛ ጋር እንድትመጡ እንትን የምናደርጋቸው ሰዎችም የላችሁም። ቅድም የሆነ ነገር እያየው ነበረ። ለታፕታብ ምናምን ምናምን የሚሉ ሰዎች ምን አባ ይሰራልኛል? የአንተ ታፕታብ ለእኔ ምን ይሰራልኛል? ለኔ እኔ ጽድት ያለ ዋይፋይ አለኝ። ታፕታብ አደረግክም ሲሉ ሲያወሩ ነበር። እኔ አንዳንድ ሰዎች ራሳችሁን ፈልጉ ራሳችሁን አግኙ ትልልቅ ሰዎችን አክብሩ መናበብ አለባቸው መት መግባባት አለባቸው መከባበር አለባቸው። ስለዚህ የማንንም ውዳቂ ታብታብ ፈልጊም አልመጣም እኔ። አብረን ቁጭ እንድንል ነው ታብታብ የሚደረገው እንጂ ሌላ ምንም ማንም የምጠቀምበት ነገር የለም። ኮይን ፍለጋም አልመጣም እኔ። ስራ አለኝ እኔ በቃ ገበያ አለኝ እኮ በቂ የሆነ ገበያ አለኝ። እንኳን ለኔ ለሌላ ምተርፍ ሰው ነኝ። ሳልነግራችሁ እንዳልወጣ ብዬ ነው ቅድም ስታወሩ ስለነበረ ነው። አንዳንድ ሰው በጣም ነው የሚያሳዝነው። ማንንም ሰው እየተነሳ እንደፈለገ ፖለቲካ የሚሰራበት ትውልድ ነው። ጊዜና ሰዓት እዚህ ጋር ማቃጠልም ማስፈላጊ አይደለም። አንዳንዴ ስታየው በጣም ነው ተስፋ የሚያስቆርጠው። ራሱ ላይ ምንም ነገር እንትን የማያደርግ ለውጥ የማያመጣ ትውልድ እኮ ነው ነው። ማንንም ውዳቂ እየተነሳ ፖለቲካ ይሰራበታል። ደንታ የለውም። ራሱ ስታየው ለሚከተለው ሃይማኖትም ደንታ የለውም። ዛራራ በቃ እንትን ነው ምን ምን

መምታት ነው። መጥተናል ከዚህ በኋላ የእንትና ጠባሳ የእንትና ቁስል ምናምን የሚባል ነገር ቢነሳችን አይደለም። ሪሰርች ስሩ። ኦርቶዶክሶች በነገራችሁ ላይ ውጤት የውጤት ሪሰርች ስሩ። መሀይምና ድኩማን አትሁኑ። ይሄ ያደረጋችሁ ብቻ ነው የምናረገው፣ ብለን ፕሮፋይል ብቻ ያደረግን ሰዎች ነን። በቃ እንዲህ ነው የምናደርገው። አንድ ነገር ተናገርን፣ ወደ ነው የምናደርገው። ይሄን በደንብ ታምራችኋል አይታችኋል ወይ? እናስባለን ከቻላችሁ አንድ የመጨረሻ እንደምፍታችሁ ፕሮቴስታንት ላይ የሚሰሩ ኦርቶዶክስ ክርስቲያን ወንድም እናቶቻችሁ መልሷቸው።

ንጤ ንጤ ማቢያቅታቸው ለብ ያለ ክርስቲያን ያደረጓቸው ማለት ነው። የታላቅ የታላቅ አነቀ መውደቁ አይቀርም። የምትወድቁትም ምትወድቁትን ወደዚያው ነው። አማራጭ የላቸውም። እሱ መጥላቻ የሚባለው ነገር ራሱ ከክርስትና ጋር የሚሄድ አይደለም። ለምሳሌ ፕሮቴስታንቶች ማንንም አይጠሉ። አንድን ፕሮቴስታንት ጠርተህ እስልምናን ትጠላለህ ብሎ አይጠላም። በየትም ቤትም ብሎ የሚፈልገው ማዳን መጥራት ነው። ሳይኮሎጂያችሁ በራሱ በጣም የተለያየ ነው። እናንተ ኢስላሚክ ፎቢያ እንዲኖርባችሁ ኢስላም ጠል እንድትሆኑ የተደረጋችሁት ፕሮቴስታንቶች ደግሞ እናንተም ማልዳናችሁም ሙስሊሞችም ማልዳኑም ሁለታችሁንም ለማዳ ስለሚሰሩ ጥላቻ ድህ